ሞቶ ይቀራል ብለ በጣም ጠብቀሃል እንዳይነሳ ብለ ጠባቂ ይቀጥረሃል። አሸንፋለሁ ብለ በጣም ፈትነሃል በመጨረሻም ከሱ ትንሳኤ ተቀብለሃል። ዳግም ላትመለስ ከሰፈር ተባረሃል ዳግም ላትመለስ ከሰፈር ተባረሃል። ኢየሱስ ሞተ እንጂ መች ሞቶ ቀረብ ፈታኙን ሴጣን ካገር አባ ሞትን ድል አድርጎ ኢየሱስ ተነሳ። ሕይወት ለእኛ ሰጠን የይሁዳ አንበሳ። ሕይወት ለእኛ ሰጠን የይሁዳ ፈተኙ ሴጣን ፈትነን ሁልጊዜ፣ ፈተናውን አንዋጣም ለሁሉም አለ ጊዜ። ኢየሱስ ሞቶ ለእኛ ሕይወት ሰጠን፣ ከሴጣን ስራ ሁሉ ነጻ ወጣን። ከሴጣን ስራ ሁሉ ነጻ ወጣን። ኢየሱስ ክርስቶስ የዘላለም አባት፣ የማይጠፋ የማያረጽ የኛ ደግ አባት፣ ከቤቱ የሚያኖር ማንም ላይ ሳይጨክን፣ ቶሎ ደረሰልን ጊዜውን ሳያባክን። የጠላቱን ወሬ ውድቅ አርጎ ኢየሱስ ተነሳ ሞትን ድል አድርጎ፣ የይሁዳ አንበሳ ሰይጣን ተወርዶ ኢየሱስ ነሳ። ገበር ብቻ ነው የታለ ሪሳ ገበር ብቻ ነው ሰዎች ተነሶትን ሳይሆን እና ውጭ ኢየሱስ ተነስቷል የሉል እግዚአብሔር ልጅ ጠባቂው የለም፣ ድንጋይም ተንከባሏል። እንደ ሞት አልቀረም ኢየሱስ ተነሰ። እንደ ሞት አልቀረም ኢየሱስ ተነስቷል።